ሰላም ተመልካቾቻችን እንደምናላችሁ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋ አይጠገብ ነኝ አብራችሁን፣ ቆዩም ከማህበራዊና ኢኮኖሚያዊ ቀውስ ለመውጣት የሰላም አማራጮች ላይ ሊሰራ እንደሚገባ በጎንደር ከተማ የሚገኙ የኮሌጅ መምህራን ጠየቁም። ከገጠመን ክልላዊ ችግር ለመውጣት ምሁራን የበኩላቸውን ሚና ሊወጡ ይገባልም ተብሏል። በጎንደር ከተማ የጥፋት እጆችና መዘዞች በሚል መሪ ሀሳብ በከተማው ከሚገኙ የኮሌጅ መምህራንና ሰራተኞች ጋር በወቅታዊ የሰላም ሁኔታ ውይይት ተካሂዷል። መሰረተ ባዬ በዝርዝር ትመለከተዋለች። በጎንደር ከተማ የጥፋት እጆችና መዘዞች በሚል መሪ ሀሳብ በከተማዋ ከሚገኙ የኮሌጅ መምህራንና ሰራተኞች ጋር በወቅታዊ የሰላም ሁኔታ ውይይት ተካሂዷል። መድረኩን የከተማዋ ከፍተኛ አመራሮች መርተውታል። በክልሉ የደረሰው ጉዳት ሴቶቻችን የናደነው ያሉት የውይይቱ ተሳታፊዎች ከተመልካችነት ስሜት ወጥተን ከደረሰብን ማህበራዊና ኢኮኖሚያዊ ቀውስ ለመውጣት የሚያስችሉ የሰላም አማራጮች ላይ አተኩረልን ልንሰራ ይገባል ሲሉ አሳስበዋል። ወንድሞቻችን፣ እህቶቻችን ንብረታችን ያጣነበት ችግር ስለሆነ መፍትሄ የሚሆነው ችግሩ ምንድን ነው? እንዴት እንፍታው? በሚለው ላይ የነቃ ተሳትፎ ማድረግ አለበት ብዬ አስባለሁ። የምናስቆምበት መንገድ እኛው ራሳችን መፍትሄ አካል ስንሆን ስለሆነ ማህበራዊ ቀውስ አምጥቷል፣ ማህበራዊ እሴቶቻችንን ሸርሽሯል። ቆም ብለን ብናስብና እንደተማረ ሰው የመፍትሄው አካል ብንሆን ጥሩ ነው። መንግስትም እንደ መንግስት ማድረግ ያለበት የሽምግልና ስርዓቱን ያለምንም መታከት በረጅም አመት እኮ ጦርነት ውስጥ የነበሩ ሀገሮች አሁን አቁመው ሰላማዊ የሆኑ እንትኖች አሉ። ከዛ ተሞክሮ በመውሰድ ወደ ሰላማዊ ሁኔታ የሚመጣበት መንገድ ቢመቻች ጥሩ ነው የሚል እንትን አለኝ። መንግስት ሕግ ከማስከበር ስራ ባለፈ ለፖለቲካዊ ችግሮች ፖለቲካዊ መፍትሄ ይዞ እየሰራ ነው ያሉት የጎንደር ከተማ ስራና ስልጠና መምሪያ ኃላፊ ላቂያው አንዳርጌ፣ የጸጥታ አካላት ብቻ በሚሰሩ ስራ ሰላምን ማረጋገጥ ስለማይቻል በጋራ መስራትና ዘላቂ ሰላምን ማስፈል ይገባል ብለዋል። ይህ ችግር እየጎዳን ነው። ተወዳዳሪ እየሆን አይደለም። የመንግስት ዘላቂ መፍትሄው ውይይት፣ ድርድር፣ ንግግር ነው ነው ስቲል ነው ማለት ከዛ ውጭ አይፈታም። ግን ደግሞ ይሄን ውድመት ለማስታገስ ደግሞ ህግ ማስከበር ሌላኛው አማራጭ ነው። ስለዚህ ውይይት፣ ድርድር ነው ዘላቂ መፍትሄው። በችግሩ ላይ ከተግባባል የጋራ መፍትሄ ይኖረናል ማለት ነው። የጎንደር ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ወይዘሪት ናርዶስ ቢራራ የገጠመን ክልላዊ ችግር የሚፈታው ሰላማዊ የትግል ስልቶችን በመከተል በመሆኑ ምሁራን የበኩላችሁን ሚና ልትወጡ ይገባል ሲሉ አስገንዝበዋል። እናንተ ምሁራን ናችሁ። ታገናዝባላችሁ፣ ትጽፋላችሁ፣ ታነባላችሁ፣ ትረዳላችሁ አሁን የአማራ ህዝብ ጥያቄ ነው ወይ? አሁን ለወጣንበት ለአሁን ለገጠመን ችግር ገፊ ምክንያት ሆኖ ጫካ ላይ ያሉ ጽንፈኛ ኃይል ዘራፊው ቡድን እያሰቃየ ያለ ብሎ መነጋገርና መተማመን ላይ መድረስ ያስፈልጋል። መንግስት ለፈለገ ብቻ አይደለም ሰላም ይመጣ። ሰላም የሁላችን እጅ ያስፈልገዋል። የሁላችን አንድነት ያስፈልገዋል። የሁላችንንም ጭምር ተሳትፎ ይጠይቃል። የተሸረሸሩ ሴቶችን ወደ ነበሩበት ለመመለስ ወደ ጥፋት የገቡ ወገኖች ከጥፋት ተግባራቸው እንዲመለሱ ለማድረግ በጋራ መስራት እንደሚገባ ተመላክቷል። አካባቢውን በማልማትና ሰላሙን በማስጠበቅ የወሰንና ማንነት ጥያቄውን በህጋዊ መንገድ ለማስመለስ እየሰራ መሆኑን በአማራ ክልል የወልቃይ ጠገዴ ሰቲት ሁመራ ዞን አስተዳደር ገለጸም። በክልሉ ወቅታዊ የጸጥታ ጉዳይ ከሁሉም ወረዳዎች ከተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ጋር በሁመራ ከተማ ውይይት ተካሂዷል። ተጨማሪ ዘገባ አለን። በአማራ ክልል ወልቃይ ጠገዴ ሰቲት ሁመራ ዞን ሁመራ ከተማ በክልሉ ወቅታዊ የጸጥታ ጉዳይ ዙሪያ የሚመክር መድረክ ተካሂዷል። የወልቃይ ጠገዴ ማህበረሰብ ሀገራዊ ለውጡን ተከትሎ ለዘመናት ሲታገልለት የነበረው ነጻነት በማግኘቱም ራሱን በራሱ እያስተዳደረ በቋንቋውና በባህሉ እየተገለገለ መሆኑ በመድረኩ ተነስቷል። ይሁንና በክልሉ የተፈጠረው የጸጥታ ችግር ህጋዊ በሆነ መንገድ ማንነትን ለማስመለስ በሚደረገው ትግል ላይ አሉታዊ ተጽዕኖ እንዳይፈጥር ሁሉም የበኩል መወጣት እንዳለበት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ ተናግረዋል። በእያንዳንዱ ጉዳይ እየተመካከሩ ወጥ የሆነ አስተሳሰብ አስተሳሰብና አመለካከት እና አቋም በመያዝ ትግላችን ዳር ለማድረስ ያልተቋጨውን ትግላችን ዳር ለማድረስ መንቀሳቀስ ስላለብን የመድረክ ፈጥረናል። የዞኑን ልማትና ሰላም ማረጋገጥ እንደሚገባ የተናገሩት ደግሞ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ናቸው። በህግ የጠየቀውን በህግ እስኪመለስለት ድረስ መታገስ ነው። ይሄ ምን ይባላል? ለዚህ ሁሉም የሚረብሽ ሊመጣ ይችላል። ማስተዋል ያስፈልገናል። ሁለተኛው ማልማት አለብን። ለማልማት ምቹ ሁኔታዎች ያስፈልጋሉ። ብዙ ነገሮች ይጎሉብናል። ነገር ግን ባለው አንዱ በአንዱ ተደጋግፎ አንተ ትብስ አንቺ ትብስ ተባብሎ ማልማት አለ። መደጋገፍ አለብን፣ መተባበር አለብን ሁሉ ነገር መንግሥት ሊፈታው ስለማይችል። በክልሉ የተፈጠረ የጸጥታ ችግር የማህበረሰቡ የልማትና የመልካም አስተዳደር ጥያቄ በሚፈለገው ልክ እንዳይመለስ አድርጓል ያሉት ደግሞ የአማራ ክልል ግብርና ቢሮ የግብርና ጥራትና ደህንነት ባለስልጣን አማካሪ አቶ ጥላውን አለምነ ናቸው። የወሰንና ማንነት ጥያቄው በህጋዊ መንገድ ምላሽ እንዲያገኝ የሁሉም አካላት ድርሻ ከፍተኛ መሆኑንም ጠቁመዋል። ስንናፍቀው የነበረ የልማትና የመልካም አስተዳደር ጥያቄ መፈታት ሲጀምር እንቅፋቱ እንዲበዛ እያደረገ ነው። ይሄ ብቻ አይደለም፣ የወሰንና የማንነት ጥያቄያችንም እንዳይፈታ ከፍተኛ ስራ እየሰራ ያለ በውስጣችን ያለ ጽንፈኛ ነው። ህጋዊ በሆነ መንገድ እንዲፈታ፣ በዘላቂነት እንዲፈታ ደግሞ የሁላችንም ድርሻ ከፍተኛ ነው ማለት ነው። የወልቃይት ጠገዴ ማህበረሰብ በህወት አገዛዝ የደረሰበት ግፍ ፍትህ እንዲያገኝ ማንነቱ ህጋዊ በሆነ መንገድ እንዲመለስለትና ዘላቂ ሰላም እንዲረጋገጥ እየተሰራ መሆኑን የተናገሩት ደግሞ የወልቃይት ጠገዴ ጠለምት አማራ ምሁራ ማህበር ዋና ስራ አስኪያጅ ዶክተር ገሰሰው ወንድም ናቸው። የማህበረሰቡ ማንነት እንዲጸና እንዲረጋገጥ፣ እንዲሁም ደግሞ ዘላቂ ሰላም ዘላቂ የሆነ ሰላም እንዲመጣ በርካታ የሆኑ ጥናታዊ ጽሁፎችን አዘጋጅተን ሚቶችን አካሂደናል። ከአስተዳደሩም ጭምር ህዝቡ ፍትህ እንዲያገኝ የተለያዩ ስራዎች ተሰርቷል። የመድረኩ ተሳታፊ አቶ ሰረበ በየነም የዚህ ዘመን ትውልድ የአባቶቹን አደራ እንዲያስቀጥል ጥሪ አቅርበዋል። ተፍቶናል ብለን ወጥተን አቅማችንን ሰርተን ለዚህ አብቅተናል ለማንነት አስመላሽ ኮሚቴ አድርሰናል። ማነሽ ኮሚቴ ደግሞ እስከዛሬ እየተቀበለ አድርጓል። አሁን ወጣቱ ትውልድ አደራነቱ እንዲቀበል በውጭም ያለ በውስጥም ያለ ሁሉም አደራነቱ ተቀብሎ አገሩ እንዲጠብቅ ማህበረሰቡ አካባቢውን በንቃት መጠበቅና ልማቱን ማፋጠን እንዳለበትም በመድረኩ ተመላክቷል። በሰላም እጦት ምክንያት የግብርና ስራቸውን ለማከናወንና ምርታቸውን ለገበያ ለማቅረብ መቸገራቸውን በማዕከላዊ ጎንደር ዞን የወገራ ወረዳ አርሶ አደሮች ተናገሩ። በሰላም ችግር ምክንያት ምርት ከመቀነሱ ባሻገር የኑሮ ውድነት እንዲፈጠር ማድረጉን የገለጸው የወረዳው አስተዳደር ምርትን ከሌሎች አካባቢዎች በማምጣት ነዋሪዎችን ለመደገፍ እየሰራው ነው ብሏል። አገኘው አባው ዝርዝር ዘገባ አለው። በተፈጠረው የጸጥታ ችግር አርሶ አደሩ ማምረት የሚገባውን ያህል ሳያመርት መቅረቱን በማዕከላዊ ጎንደር ዞን የወገራ ወረዳ አርሶ አደሮች ይገልጻሉ። የዘንድሮ ክረምት አረሞ እንዳናርም መጡ መጡ ይሉናል። በዛ መጣ እኛ እንታገታለን። እየፈራን መቶ በመቶ ዘንድሮ መስራት አልቻለን። ተሳቀን ነው የከረሙ። እንግዲህ የሰላም እጦቱ በራሱ ምርት እንዲቀንሱናል የሰላም ጦት ማለት ከህጋዊው ህጋዊ ያልሆነው እየበረከተ መጣ ማለት ነው እና የህግ ግራውንዱ ቢስተካከል አርሶ አደሩም ያመረተውን ምርት በተመጣጣኝ ዋጋ ይሸጣል፣ ይህን ፋብሪካ ግባቶችንም በቀላል ዋጋ ገዝቶ ተጠቃሚ መሆን ይችላል የሚለውን ሀሳብ ለማንሳት ነው። ሀገራዊ ከሆነው የኑሮ ውድነት ባሻገር በአካባቢያቸው የሚያመርቷቸው የሰብል ምርት ዋጋ መጨመሩን የሚያነሱት አርሶ አደሮች የሰላም ጦቱ ያመረቱትን ወደ ገበያ እንዳያቀርቡ እንዳደረጋቸውና የገበያ ቁጥጥሩም ደካማ መሆኑን ያነሳሉ። ወደ ገበያ መንዴት አድርገን የምንሄድ በመንገድ ነው እኛ ሰርተን ለፍተን ደክመን እኛ ነው ምንበላ፣ ይላሉ። መንገድ ያሉ ሰዎች ማንነታቸውን አናውቅ፣ ምልክት የላቸው መንገድ ነው ብለን ስንሄደው መንገዱ አጠርሾ ነው ምሎ የሚቆያ ነው። ለምሳሌ አሁን አተር 130 ብር ነው። የህግ መላላ ስላለ የፋብሪካ ውጤቶቹ በጣም ስለጨመሩ ያለን ለመካከስ አርሶ አደሩ ይጨምራል። በሁለተኛ ደረጃ ቀድመው ነጋዴዎቹ በዝቅተኛ ዋጋ ይገዙና ህግ ስለማይከታተላቸው እንደፈለጉ ጨምረው ይሸጣሉ ማለት ነው። ገብስ 60፣ 70 እስከ 80 ብር ነው እንደ ጥራቱ ታይቶ። ስንዴ 70 ብር ነው፣ 80 ብርም አለን። ቀይ ጤፍ፣ ሰርገኛ፣ ነጭ ጤፍ እስከ 130 እስከ መቶ አርባ ሚኒት ተገዝቶ የተበላበት ሰዓት አለ። በተፈጠረው የጸጥታ ችግር በወገራ ወረዳ መመረት የሚገባውን ያህል ምርት አለመመረቱን የጠቀሱት የወረዳው ግብርና ጽህፈት ቤት ኃላፊ ቻሌ አዛኔ ከቦታ ቦታ መዘዋወር የሚገባው ምርት በመገደቡ የኑሮ ውድነቱን አባብሶታል ብለዋል። አንደኛ በጸጥታው ጉዳይ ላይ የምርቱ መቀነስ ችግር ያቃለ፣ ሁለተኛ ደግሞ ከየትኛው ቦታ ላይ ምርት መቶ መግባት አይችልም። ድጋፍ የሚያደርጉ ፕሮጀክቶችም ሰፊ የሆነ ችግር ያለ። ስለዚህ የኛውን ከዚህ ወረዳው ላይ ያሉ አማራጭ ከአካባቢ ያለችው ምርት ናት። ያቺ ደግሞ ከዚህ ወርዶ የከተማውን ህዝብ መሸፈን አትችል። ሀዛን ግዛት ሰማኒያ ብር የነበረው ባቄላ መቶ ሀያ ብር ነው፣ መቶ ሰላሳ ብር ነው። በእጥፍ ነው የጨመረ። ለምን ከሌላ ቦታ ነበር። ከሌላ ቦታ ተጓጉዞ ይመጣል። ፕሮጀክት የሚያመጣልን ንገዶች የሚያመጣሉ በተለይ በረሃል አካባቢ የሚመረቱ ሰዎች ንስሁን በሰዓቱ መድረስ አይችሉ። በወገራ ወረዳ የጸጥታው ችግር አርሶ አደሮች ማሳቸውን ከማለስለስና ግብዓት ጨምሮ በማምረት በኩል እንቅፋት እንደነበር ያነሱት የወገራ ወረዳ ምክትል አስተዳዳሪ ጋሻው የማታው የተመረተውንም መንገድ ላይ እንቀማለን በማለት ቤታቸው አስቀምጠው ሰላም እስኪረጋገጥ የሚጠብቁ አርሶ አደሮች እንዳሉ ጠቅሰዋል። ወረዳው ከሌሎች አካባቢዎች ምርት ለማምጣት እየሰራ መሆኑን አንስተዋል። ሸማቹ ላይ ትንሽ የመቸገር ሁኔታ አለ። ሁሉም ነገሮች ጨምሮበታል። የግብርና ምርቱም ጨምሮበታል፣ እሱም የፋብሪካ ምርቱም ጨምሮበታል። ስለዚህ ምን እናድርግ ነው ለዚህ መፍትሄ እያደረግ ነው ያለ። በተለይ አሁን የገቢያ ትስስር የመፍጠር ጀምረናል። ማህበራቶች አሉና የመንግስት ከሌላ በሚያገኙበት አካባቢ ከሌሎች አካባቢ ያለውን ምርት ወደዚያ አምተን የማከፋፈል በተለይ ለዝቅተኛው ህብረተሰብ ክፍል እኛ አሁን ለዚህኛው አደጋ ሊፈጠር ይችላል ብለን እስከ አንድ ሚሊዮን ይዘናል። ህዝቡ በኑሮ ውድነት እየደረሰበት ያለውን ጫና ለመቀነስ አርሶ አደሮች እንዲያመርቱና ከቦታ ቦታ የምርት እንቅስቃሴ እንዲኖር ሁሉም የበኩሉን እንዲወጣ ተጠይቋል። በአትክልት ልማት በመሰማራታቸው ከራሳቸው ባሻገር ምርቱን ለገበያ ማቅረብ መቻላቸውን በላይ አርማጭሆ ወረዳ በዘርፉ የተሰማሩ ሴቶች ተናገሩም። 1250 ሴቶችን በመስኖ ልማት ተጠቃሚ ማድረግ መቻሉን የላይ አርማጭሆ ወረዳ ሴቶች ሕፃናትና ማህበራዊ ጉዳይ ጽህፈት ቤት ገልጿል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። ወይዘሮ ሙሉ ጎነጠ ነዋሪነታቸው በማዕከላዊ ጎንደር ዞን ላይ አርማጮ ወረዳ ትክል ድንጋይ ከተማ ነው። ሕይወትን ለማሸነፍ በሚደረገው ውጣ ውረድ ውስጥ የተለያዩ ስራዎችን ሰርተዋል። ከሶስት ዓመት ቀደም ብሎም ከሚሰሩት የፍራፍሬ ሽያጭ ስራ ጎን ለጎን በጓሯቸው ውስጥ ያለውን ቦታ ተጠቅመው የጓሮ አትክልትን ማልማት ጀመሩ። ዛሬ ላይ በጓሮ ልማት ስላገኙት ጥቅም እንዲህ ይናገራሉ። ምሰራው ያው ፍራፍሬ ሎሚ ብርቱካን ምናምን እንሰራለን። ተዋ ገበያ ከዚህ ላይ ደግሞ ጠዋት ማታ ደግሞ የዚህን እናለማለን። ቀሜታው ደህና ነው። ዙሩ የበትግል ነኝ ነው በትግል ነኝ ነው አቅማችን ቢደክም አሁን ታግየ ያው እስታሁን አልጎደለኝም። ደህና ነኝ። ለራሴን እመራለሁ፣ ቤተሰቤንም በመጠኑ እመራለሁ። ለህይወታችን መምሪያ ነው ው የምንታገለው። በአትክልት ልማት ስራቸውም ለቤታቸው ለምግብነት ከሚጠቀሙት ግብዓት ባሻገር ለገበያ ማቅረብ መቻላቸውንም ወይዘሮ ሙሉ ገልጸዋል። ቃሪያ፣ ሰላጣ ቆስጣ ያው እንደዚህ ማንጎ ጎመን፣ ተጠቃሚ ነን አንገዛ። ሰላጣን በጣም እንጠቀማለን። እንደዚሁ ደግሞ በርበሬን እንጠቀማለን። የተቀረ ደግሞ ወደ ገበያ እናቀርባለን። ሴቶች በአትክልት ልማት መስክ ተጠቃሚ እንዲሆኑ ለማስቻል እየተሰራ መሆኑ የገለጹት የላይ አርማጭሆ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ የካባ መንግስቱ ከአንድ ሺህ በላይ ሴቶችን በመስኖ ልማት ተጠቃሚ ማድረግ መቻሉን አስረድተዋል። አንድ ሺ ሁለት መቶ ሀምሳ ሴቶች የመስኖ ተጠቃሚ የሆኑበት ሁኔታ ነው ያለ ማለት ነው። ይህ ደግሞ ራሳቸውን ችለው ተደጋግፈው ስራ እየሰሩ ውጤት እያመጡበት ያለበት ሁኔታ ነው ያለ ማለት ነው። በመስኖ ምንድነው እያለሙ ያለ ስንል እንግዲህ ሰላ ቅርጫት አለ፣ ቆስጥ አለ፣ ጥቅል ጎመን አለ፣ ቃሪ አለ፣ ቲማቲም አለ። በዛ መሀል ደግሞ በቀሎዎችንም ይጠቀማሉ ማለት ነው። በቀሎ ጥለው ሽንኩርት ራሱ ወይም ጨምረው እየሰሩ ያሉ ሴቶች አሉ። በጣም ጠንካራ ጠንካራ ሴቶች ነው ያሉ። የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ጥረት እያደረገ መሆኑ የገለጸው የወረዳው ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ሴቶች በጋራ በመሆን የቁጠባ ባህልን እንዲያዳብሩ እየተሰራ መሆኑን ማስታውቋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ ያይጠገም ነበርኩ። ጤና ይስጥልን።